አቤት ተተና፣ ይሄ የሰው ተተና ቢሆን እውነት ያበቃው ነበር። እስቲ ምንድን ነው ያደፈጥከው? ነው በቅቶ ነው ተቀጥቅጠ ነው ስርዓት ይዘን። አራችንን ነው የበላህ? ምን ነው የበላው? አራችንን ነው የበላህ? ነው ቀጠቀጠቻችሁ? አዎ፣ የዠለጠችን ነው አስቸገረችን፣ የዠለጠችን እሺ። በቃ ማን ማን ያላችሁት መተት። የምንታደስ የሰላም ጊዜውን የምንታደሰው ባለፈውም ሸኝታን ያው እንታደሳለን በየጊዜው ባለፈው እንደነገርኳቸው ነው። አሁን እዚህ እኮ አብዛኛው ዘጠና ፐርሰንት ምንድን ነው እኚህ ነው የሚለው መተት፣ በቃ መተት ነው። ምንድነ መተት ምንድነ መተት የመተቱ አይነት ነው እንጂ የሚለያየው መተት ነው። የሰላቢ የትምህርት የሚስጥር የምኑ የምኑ እየተባለ ግን ዞሮ ዞሮ ሁሉም መተት መተት። ሌላስ፣ ሌላ ማን ያለው ቡዳ ምን አረካትፊ? ጀመረበ መልኳን አበላሸ። እየተቀባባች አስቸግራ ነው እንጂ እንደዚህ ምሮ የምትቀባባው ያን ነገሯን። እናንተ የምትሰጡት ቅባ ቅዱስ ዘይት ድራ፣ እሺ። ጥፋ ዘይት የመናፍቆች ነው፣ እሺ። እነሱ ዘይት ነው የሚሉት፣ እኛ ምንድን ነው የምንለው? ቅባ ቅዱስ፣ እሺ። ሌላ ማን ያለው? አይነጥላ። እድሏን ዝግት አድርገን ከድሮ ጀምሮ ከትምህርት ቤት አንደኛ ነበር የምትወጣው። ቀርቅር አደግናት በግድ ነው የጨረሰችው። በሷ የተማር ነው እኛ። በሷ እድል ተማራችሁ። ተማርን። ጭንቅላቷን ሆነ ወስተን በሷ የሚኖር ነው። ይገርም ነው። በእናንተ ጭንቅላት የሚማሩ በእናንተ እድል የሚኖሩ እልፍ ሰዎች አሉ። እሺ። ማን ያለው? አንተ ሚስቴን መልስልኝ። እኔ ነኝ እንደዳርኩት አስመልጥልኝ አልገባኝም። እሷ ካገኘው ሁሉንም ይዣቸው እሄዳለሁ። ሁሉንም እንዴት ነው ሚስትን ማስመልሰው ነው? ማን ያለው ምን አደረጋችኋት? ህወቷን አመካከል ት አመካከል ለወቃ ላምፈልገው እንደት ትኖር አይደለም እ ታኖርም ጭራሽ ብላ እራሷም ሄደሽ ደግሞ ትወስዳችኋለች እነሱን ወደ ክርስትና ነው። እነሱ ሙስሊሞች ቤተሰቦቿ ሙስሊም ናቸው፣ ሁሉም ልጇን ወሰደችብኝ። ፈልጌው ነበር። የሷ ልጅ። እሷ ሙስሊም ነበረች። ቆይ አዳምጠኝ፣ እሷ ሙስሊም ነበረች። ጀላ እና ስንት ጊዜ ሆናት? ክርስትና ከተነሳች ስንት አመት ሆናት? ሳመት ከምስት ወር። ወይ ጉድ! ገና ነው። ልጇ ክርስትና ተነሳ። ክርስትና ተነሳ። ቆይ አዳምጠኝ እስኪ። ክርስትና ከተነሳች ሁለት አመት ጾም ጸሎት ስግደቱን አውቃ እንዴት እንደዚህ ቀጠቀጠች እንዴ? ያስተማረት ነው ማነው? ተንከሴስ። እሺ ማን ይስራ ምን ይስራ? እነሱ ባይኖር እኮ ች እዛ ዱባይ ላይ የዓረብ ጨዋታ እናደርጋት። ክርስትና ተነሳች፣ ከዛ ጾም ጸሎት ስግደት ጀመረች። አዎ አታቋርጥም፣ አታቋርጥም። ምንድን ነው የምትጸልየው እስኪ ይሰማችኋል። ክርስትና ከተነሳሽ ገና ሁለት አመቷ። አስቡት እንግዲህ አንድ ሰው ክርስትና ሲነሳ በሁለት አመት አይደለም የመናፍስትን ውጊ አውቆ ሊዋጋ ሊቀጠቅጥ ቀርቶ እንዶ በቅጡ እንኳን የቤተ ክርስቲያንን እንኳን ስርዓት ላያውቅ ይችላል እሷ ግን ከዛ አልፎ ተርፎ አውቃ ነቅታ ትጸልያለች ትሰግዳለች ይኸው ትቀጠቅጣለች መንፈሱን እንዲያደርገች ይህ እኮ ነው በቃ ኋለኞች ፊተኞች ይሆናሉ ማለት ነው ከኋላ የመጡት እኛን ይበልጡናል እኛን ይቀድሙናል እኛ ከፊት መተን ከኋላ እንሆናለን ከኋላ የመጡት ደግሞ እንደዚህ ከፊት ይሆናሉ እኛ ህይወቱን ጸጋውን በረከቱን ይዘን ታስረን እንቀመጣለን እነሱ ደግሞ ከሌላ ህይወት መጥተው እንደዚህ ህይወታቸው ይስተካከላል እሺ ሌላ ምን አረካት ምን አረካት ክርስትና ክርስትናን ልታስነሳ ስትላት ወንጌልን ያስመለጥናት አስመለጥናት ነው አሁን ደግሞ አንዱን ወንድ አግብታ እዚህ እኔን ካደችኝ ክርስትና አስነስታ አግብታ ካደችኝ እንዴት ባሉ አለ አለ ዘቁት ቁጭ ባልየው አቤት አትልም። ኦ ፈረንጁነ ና ና ና ና እስኪ ደርባ አባው ና ክፈቱለት እስቲ ትመልሳለች። ሁሉም ይጸድቃሉ። እግዚአብሔር ይባርክ፣ መብራን ባርክ፣ መድኃኔዓለም ይባርክ። ደህና ነህ። ባለቤትህ ናት፣ ሙስሊም ነበረች። አንተ ነበረች አንተ ነህ ክርስትና ያስነሳት፣ አንተን ያስነሰችህ፣ አንተ ሙስሊም ነበር። ጎድ ባልሻው በስማሙ መንፈስ ቅዱስ መብራንን አመስግና ቆይ አትበሳጭ እኔ ምሳሌ ምንድነው እሷ ሙስሊም ሆና ክርስቲያኑን አግብታ ወደዚህ ህይወት ውስጥ ያጠነከረችው ነው ለካ እሷ ሙስሊም ሆና ክርስትና ተነስታ ሙስሊሙን ደግሞ ክርስቲያን አድርጋ ገባች በአንድ ድንጋይ ስንት ሁለት? እሷም ጸድቃ እሱንም አጸደቀችው አቤት መታደል መመረጥ በፊት በእስልምና እያለ ስም ማን ነው? በስልምና ስም ኢብራሂም ነው። ኢብራሂም፣ ኦኬ። ከኢብራሂም ነው ወደ ግርማ የመጣው። ክርስትና ከተነሳ ስንት ጊዜ ሆነ? ቅርብ ጊዜ ነው፣ አምስት ወሩ ነው። አምስት ወሩ። እሺ፣ ትጸልያለህ? ምን ትጸልያለህ? ያው ውዳሴ ማርያም በቃ ምክንያቱም ማፈሪያ ህዝብ ስለሆነ ገና ይሄው ስድስት ወር እንኳን አልሆነም። ስንት ወሩ ነው ክርስትና ከተነሳ? አምስት ወሩ ነው። ውዳሴ ማርያም ይጸልያል። ሌላስ? ሌላ ከሰው ጋር የተለያዩ ድርሳናቶችን ድርሳናን፣ ፋይል ምናምን ጸልያለን። ከሰው ጋር አንተኛንም በለጥክ። ምን የታደልክ ሰው ነህ። ይበጠብጣችኋል። አዎ፣ አዎ። እግዚአብሔር ይመስገን። ዛሬ ይሸኛል? ባለቤት ነጻ ትሆናለች። እግዚአብሔር ትመስገን። ማን ይመስገን? በፊት አልሀምድሊላህ ነበረ እምትለው፣ አሁን ተቀይሮ እግዚአብሔር ይመስገን። የቀድሞ ኢብራሂም የአሁን ግርማ። በእውነት ኃያሉ መድኃኔዓለም ያሰብኩን ይፈጽምልን። ሚስትን እንሰጣለን ይዘት ሄዳለን። እሱ መልሶልኝ እያለ ነው እንግዲህ። ሚስት ወደ አንተ ትመለሳለች፣ እሱ ወደ ሲኦል ይመለሳል። እሺ በቃ ሂድ። እሺ ተዘጋጅ። እሺ አንተም ተዘጋጅ። እሺ ጥሩ። በስላሴ ስም፣ በስላሴ በህያሉ በመድኃኔዓለም ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን አንድም ሳንቀር ለቀን እንሄዳለን። በመድኃኔዓለም ስም በሲኦል ታስረናል። የዘጋ ነውን እድላቸውን በድንግል ማርያም ስም ከፍተናል። በል ሰባት የጮና ወጣ። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት ቀጥል፣ አምስት፣ ስድስት። ገንዘና ቅዱስ ገብርኤል ሲሆን ያውርድ። እግዚአብሔር ይመስገን። ዛሬ ደግሞ ታምር ነው በእውነት ሙስሊሙ እየመጣ ይዳን። አለመታደላችን በራሳችን ስለምናሾፍ፣ የእኛን እድል ደግሞ እግዚአብሔር ለሚጠቀሙት ይሰጣል። እኛ ስናባክን የሚጠቀም ብዙ አለ። ደህና ነሽ ወይ እናት? እግዚአብሔር ይባርክሽ፣ መድኃኒዓለም ይባርክሽ። ሙስሊም ነበርሽ ነገረን። እሱ በፊት ስምሽ ማን ነበር? ለይላ አህመድ። አሁን ስምሽ ማን ነው? አመተ ኢየሱስ። አመተ ኢየሱስ፣ አመስግኑላት መድኃኒዓለም ክርስትና ከተነሳሽ ሁለት ዓመትሽ ነው። ከዛ ደግሞ ባለቤትሽንም ክርስትና አስነሳሽ፣ ጸርቀሽ አጸደቅሽ። በጣም ጀግና ሴት ነሽ። መድኃኔዓለም አይለያችሁ፣ እመቤታችን አትለያችሁ። ሙስሊም ናችሁ በፊት፣ አሁን ክርስቲያን ናችሁ። በተለይ ደግሞ እናንተ ለእኛ የነፍስ ዋጋ ስለምትሆኑ በእምነቱ ጉዳይ አንዳንድ ጥያቄም ግር ያለ ነገር ካለ እናንተን በቪአይፒ አናገራለሁ። እሺ ቃል ገብቻለሁ። ስልክ ያለ የሄኒን ስልክ ውሰዱ። በፈለግሽበት ሰዓት ደዊ አናግራችኋለሁ። መልስ እሰጣችኋለሁ። መድኃኔዓለም ከእናንተ ጋር። እነዚህ ናቸው የሚያጸድቁት። እናንተ ኩምቢ አላችሁ። አንዳንዴ ከእነዚህ ጋር የነፍስ ዋጋ ናቸው።